አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አስራ ሶስት በዚች ዕለት ከሮም ባለጸጎች ወገን የሆነ ቅዱስ የዋህ አርሳኒዎስ አረፈ። ይህም ዕድሜው ለሹመት በደረሰ ጊዜ ድቁና አሾሙት። ታዲያ ወደ አቴና በመሄድ ከክርስትና ትምህርት ውጪ የፍልስፍና ትምህርትን የፀሐይንና የጨረቃን ውደት አዘዋወር ወይም የዕለታትን አቆጣጠር ተምሯል። በሱም ዘመን እሱ በነበረበትም ዘመን ንጉስ ቴዎዶሲዎስ ነበረና ሁለት ልጆች ነበሩት። ታዲያ እነኝህን ልጆቹን የሚያስተምርለት ጠቢብ ሰው ይፈልግ ነበርና ሰዎች ይህን ቅዱስ አርሳኒዎስን ጠቆሙት። እርሱም የዚህን የንጉስ ልጆች ማስተማር ጀመረ። የንጉስ ልጆችም ጠቢብ ይሆኑና ይገባቸው ዘንድ ይቆነጥጣቸው ይገርፋቸውም ነበር። ታዲያ አባታቸው ንጉስ ቴዎዶስዮስ ባረፈ ጊዜ እነኚህ የንጉስ ልጆች አንዱ አኖሪዮስ የሚባለው የሮም ገዢ፣ አርቃዲዎስ የሚባለው ደግሞ የቁስጥንጥንያ ገዢ ሆነው ተሾሙ። ይህም ቅዱስ ታዲያ እነሱ በተሾሙበት ዘመን በፊት ያደረገውን ነገር በማስታወስ በክፋት ይነሳሱብኝ ይሆን ብሎ በማሰብ ከዓለም የወጣ ዘንድ እግዚአብሔር አነሳሳው። እርሱም ልብሱን በመቀየር አርሳኒ አርሳኒ ተነስና ከዓለም ተለይ የሚለውን የእግዚአብሔር ቃል በመስማት ወደ እስክንድርያ ሄደ። በዚያም ባባ መቃርስ ገዳም ባስቄጥስ ገዳም ገባ። ብዙ ተጋድሎንም መጋደል ጀመረ። የምንኩስናንም ሕይወት አዘውትሮ አጥብቆ ያዘ። በዚያም በውጭም በአፋም ትሕትናን አበዛ። እውነተኛም ሰው ሆነ። ታዲያ ወደ ቤተ ክርስቲያን በሚገባበት ጊዜ ሰዎች እንዳያዩት በቤተ ክርስቲያኑ ምሰሶ ይከለል ነበር። የእሱንም ትሩፋቱንም ገድሉንም የተመለከቱ ሰዎች እየመጡ ትሁት አባት ይሉታል። እርሱ ግን እኔ ትሁት አባት አይደለሁም፣ ክፉ የሆንኩ ሰው ነኝ እያለ የትህትናን ስራ የትህትናን ነገር ይናገር ነበር። ብዙ ለብዙ ዘመናት ብዙ ተጋድሎን ሲጋደል ከቆየ በኋላ ወደ ተለያየ ሀገር የቅድስናን ስራ ተአምራትን ሲያደርግ ከቆየ በኋላ ለመቶ አመት ያህል ቆይቶ በዛሬ ዕለት በመልካም አስተራረፍ አረፈ። ሰላም ለአርሳኒዎስ እንተ መሃረ ትምህርተ ደቂቀ ንጉስ ቅልየተ ሶበ ጸለየ ለአምላክ ከመ ይመርሖ ፍኖተ መጻ ቃል ሀብየሁ እንዘይብል ዘንተ እም አለም ጎይ ወትድህን አንተ። ግንቦት አስራ ሶስት ቀን የሚከበሩ ወርሃዊ በዓላት፣ ቅዱስ እግዚአብሔር አብ ፈጣሪያችን፣ ሁለተኛ ቅዱስ ሩፋኤል ሊቀ መላእክት እና ሌሎችም ቅዱሳን አሉ። በእውነት የቅዱሳን ሰማዕታት በረከታቸው፣ ረድኤታቸው የአምላካችን የእግዚአብሔር ምሕረትና ይቅርታ ይለየን። ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።